ወማለኩም ላትእሚኑነ ቢላሂ ለመሆኑ እናንተ የሰውና የጅን ዘሮች በአላሁል ዋሒድ ይህንን በመሰለው ሀያልና ጥበበኛ ጌታችሁ የማታምኑበት ምን ምክንያት አላችሁ በላቸው ይላል። እንግዲህ ቀደም ሲል ስለ እርሱ ምንነትና ማንነት እያስተዋወቀና እየገለጠ መጥቷል። ከዛም ቀጥሎ በጌታችሁ እመኑ የሚል ትዕዛዝ አስተላልፎ ነበረ ማለት ነው። እና ይሄንን የመሰለ ጌታ እንግዲህ በዚህ መልክ ከተገለጠላችሁ በኋላ እንድታምኑበትም ሲፈለግባችሁ ይህንን ጥሪ የማትቀበሉበትና ለጌታችሁ ታማኞችና አማኞች የማትሆኑበት ምን ምክንያት አላችሁ በማለት ቃለ መጠየቅ ያቀርባል ማለት ነው። ወረሱሉ የድዑኩም የአላህ መልክተኛ ዓለይሂ ሰላቱ ወሰላም ወደ ጌታችሁ እምነትና ፍቃቢ እየጠሯችሁና እየጋበዟችሁ እናንተ እምነቱን ተቀብላችሁ ተግባራዊ የማታደርጉበት ምን ምክንያት አላችሁ? ሊቱእሚኑ ቢረቢኩም ነቢዩ የሚጠሯችሁ ወደ ራሳቸው ስልጣን ወይም እንደ ማንኛውም ገዥና አምባገነን እኔን ወቁኝና አክብሩኝ ማለት ሳይሆን የኔንና የእናንተን የጋራ ፈጣሪያችንን አላህን ወቁና ለሱ ተገዙ እያሉ መልክተኛው ሌት ተቀን እየወተወተ እያለ እናንተ የማታምኑበት ምን ምክንያት አላችሁ? ወቀደ አኸደ ሚታቀቁም አላህ ደግሞ ስብሓናሁ ወተዓላ ይህንን እምነት እንድትቀበሉ ቀደም ሲል ቃል ኪዳን ይዞታችሁ እያለ ቃል ኪዳኑንም ረሳችሁና ዘንግታችሁ የነቢዩንም ጥሪ እንዲሁ ዝም ብላችሁ እንደ ተራ ነገር ወደ ጎን ንጥታችሁ የማታምኑበት ምንድን ነው ምክንያታችሁ? በላቸው ይላል እና ቃል ኪዳን የተባለው አንደኛ የሰውና የጅን ልጆች አእምሮን አላህ ሰጥቷቸዋል። እና አእምሮን ስጠዛቸው እንግዲህ ጠቃሚውና ጎጁን አመዛዝነውና አስተናግዶ እንዲያውቁ አስቦ ነው። እና ከዛ በኋላ ነብይ ይላከ፣ ኪታብ አወረደ፣ በሰማይና በምድር በውስጥና በዙሪያ አድቱን እስካሁን የተዘረዘሩና የተጠቀሱ መረጃዎች ዘረዘረ። ይሄ ሁሉ እንግዲህ እንዲያምኑ ማመቻቸት ነው ማለት፣ ይሄን ሁሉ ቅድመ ሁኔታ አመቻችቶና አደራጅቶላቸው እንጂ አለ። የአላህ መልእክተኛ ደግሞ እንዲታምኑ በየጊዜው እየወተወተ ቦተ እናንተ በጌታችሁ የማታምኑበት ምን ምክንያት አላችሁ? ይላል ወይም ወቀዲ አኸዘ ሚታቀቁም ማለት ነቢዩላህ አደምን ተፈጠረ በኋላ በሌላ ቦታ እንደ ጠቀሰው ወይዘ አኸዘ ረቡ ከሚን በኒ አደመ ምን ዙሪን ዙርየተው ማሻደው ማላ አንፉሲም ማለት ቃሉ በላ ይላል። ነቢዩላህ አደምን ፈጥሮ ሲያበቃ አላ ጀርባቸውን እንደዚህ ነካቸው ይባላል። በሚነካቸው ጊዜ ከሰውነታቸው እንደዚህ እያለ የሚሆን ነገር ወይ የሆነ ነገር ሰላሞ ወጣ ጉም መስሎ ይባላል ወደ ላይ እልቆ መሳፍርት የሌለው ጥቅቅን የሆነ ነገር እና አካባቢውን የሚሸፍን ጉም መስሎ ከሆነ በኋላ ያሁሉ እስከ ጫማ ቀን ድረስ የሚወለደው ልጃቸው ዘራቸው ነው፣ በዛ በጭት መልክ ያወጣ። በዛ መልክ ካወጣ በኋላ አረሱ ቢረቢኩም እኔ እናንተ ጌታችሁ ፈጣሪያችሁ አይደለሁምን የሚል ቃል አቀረበላቸው፣ ቃለመጠየቅ ሁላቸውም፣ ባሊም በላ አንተ ረቡና፣ እርግጥ ነው አንተ ጌታችን በማለት ቃል ኪዳን ገቡ ማለት ነው። እና አንተ ቁሉ የውመልቅ ያመት እናኩና ሀነሃዝካፊሪ ይላል። እንግዲህ ይህንን ቃል ኪዳን እንዳትረሱ፣ አሁን እንደገና ወደዛ ወደ ሰውየው ጀርባ መልሳችሁ ግቡና ሰራችሁን እየጠበቃችሁ በየክፍለ ዘመኑና በየክፍለ አለሙ በአካል እንደገና ስጋ እየለበሳችሁ እንዲትወቁ አደርጋችኋለሁኝ በማለት ወደ ቦታቸው መለሳቸው ይባላል እና በዛ መልክ ቃል ኪዳን ይዞባችሁ እያለ መለስተኞቹ ተልከው የዛ ጊዜ እኮ ቃል ኪዳን የተያዘባችሁ ነገር እንዳትረሱ፣ በጌታችሁ መኑ እያሉ ሲያስታውሷችሁ እንደገና እኛ እናውቅም ብላችሁ ጆሮ ዳባ ልበስ የምትሉበት ምንም ምክንያት አለ? ኢንኩንቱም ሙእሚኒን እና ለማመን ከማንኛውም ጊዜ ምናልባት ፍላጎትና ዝንባሌ ካላችሁ ዛሬ ነው ለማመን አመች የሆነው ጊዜ። ነብዩ በግልጽ መጥቶ ቁርአን ወርዶ ሁሉም ነገር ሽጉሀት ሁሉ ተወግዶ እውነቱና ውሸቱ ተብራርቶና ተለይቶ ባለበት ወቅት ዛሬ ያላመነ ምንጊዜ የማያምንምና በአሁኑ ወቅት እምነትን የማትቀበሉ ቁርአን በመጣበት ጊዜ መቼ ነው ልትቀበሉ የምትፈልጉት በላቸው ይላል። ወለዲ አላሁ ዋሂድ ማለት ይህን እምነት እንድትቀበሉ የሚጠራና የሚጋብዛችሁ ያ ነው። ዩነዚር አላ አብዲሂ ሙሐመድ በባሪያው በባለሟሉ በሙሐመድ ላይ የሚያወርደው የሆነ አያቲን በይናት ግልጽ የሆኑ የቁርአን አንቀጾችን እውነቱንና ውሸቱን፣ የኸይሩንና ሸሩን፣ ጠቃሚውንና ጎጂውን፣ ተውሒድና ሽርኩን፣ ኢማንና ኩፍሩን እያነጣጠሩና እያብራሩ የሚያስረዱ የሆኑ የቁርአን አንቀጾችን በርቱ አንደበት እንዲያቀርብላችሁ በነቢዩ አማካይ ያወረደው ይህ ጌታ ነው። ለምን ሊዩኽሪጀኩም ሚነዙሉማት ኢለ ኑር፣ ነቢዩ ከጌታው በተሰጠው የአንቀጽ የቁርአን መመሪያ አንቀጽ በአንቀጽ ከነበራችሁበት የዲቁርናና የክደት የአጋሪነት ጨለማ ወደ እምነትና ወደ ተውሒድ እንዲሁም ወደ ተገዥነት ብርሃን እንድትወጡ ያደረጋችሁ ነው። አላህ ማለት ወኢና አላሃ ቢኩም ለረኡፍ ረሒም አላህ ደግሞ በእርግጥ በእናንተ በሰው ልጆች እንዲሁም በጅኖች እጅግ ሩሩና አዛኝ ነውና ይህንን የመሰለ የእምነት ጎዳና ሳይገልጽና ሳያስተዋውቃችሁ ሳይተውቃቹ ዝም ብሎ ላለ ላለ መቅጣት አስቦ አዛኝ ሩሩ ከመሆኑ የተነሳ ይሄን ሁሉ ሲል አመቻችቶላችኋል። ይሄን ሁሉ ከተደረገ በኋላ አናምንም ካላችሁ ግን ጥፋት በራሳችሁ በላቸው ነው።